በጣም ምርጥ ሳሙና ለፊታችሁም ለገላችሁም የሚሆናችሁ። የምር ይህ ሳሙና ግን በጣም ነው የወደድኩት። እና ብዙዎቻችሁ ደግሞ በአብዛኛው ጥያቄ መሰረት ነው የሰራሁት። እና ምክንያቱም እኔ የምጠቀማቸው ሳሙናዎች ሌላ ናቸው። ዛሬ ግን በላይፍ ቦይ ነው ይህ ሳሙና የተሰራው። እስቲ እናንተም ደግሞ እንደዚህ ሰርታችሁ ሞክሩት። ሰላም ቤተሰብ እንዴት ናችሁ? ሰላም ናቸው ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ከስንት ጊዜ በኋላ እንግዲህ ተመልሰን መጥተናል። ያው ሶስት ወር ሆነኝ መሰለኝ የዩቲዩብ እንደዚህ አይነት ቪዲዮ የፊት ወይም ሳሙና ከለቀኩላችሁ። እርግጥ ያው በቅርቡ ወር ከምናምን ይሆነኝ እንጂ ቪዲዮ ፖስት አድርጌያለው። ለማንኛውም ተመልሽ ያለው እና እግዚአብሔር ይመስገን በተቻለኛ አቅም ያው አንዳንድ ቪዲዮዎች ፖስት ለማድረግ ሞክራለውኝ ማለት ነው። ዩቲዩብም ማስጠንቀቂያ ስለሰጠኝ እና ዛሬ ይዤ የመጣሁት ምርጥ በካሮትና በሩዝ የተሰራ ሳሙና ነው እና እናንተም እንደዚህ ሰርታችሁ ሞክሩት። በመጀመሪያ የተጠቀምኩት ሁለት ካሮት ተጠቅሜያለሁ። ካሮቱም በዚህ መንገድ አጥቤ አጥቤዋለውኝ። እና ያው ሳጥ ባላሳየዋችሁም ግን ፈቀፈቅኩት። ነገር ግን ምንም ነገር ከሌለበት ባትፈቀፍቁት የተመረጠ ነው። ካሮት በአብዛኛው ጊዜ ጥቅሙ ያለው በልጣጩ ስለሆነ ማለት ነው። ማንኛውም ነገሮች የምንመገባቸው ነገሮችም ሆነ ምንጠቀማቸው ነገሮች ልጣጩ በጣም ብዙ ጥቅሞች አሉት፣ እና ያው እኛ ማናቃቸው ማለት ነው። ግን ደግሞ ያው አንዳንዴ እንትን ገለባ ወይም አንዳንድ ነገር ካለበት ካሮቱ ንጹህ ካልሆነ መፈቅፈቅ መላጣችን ግድ ነው እና ከዛ በኋላ በመፈቅፈቂያ ነው የፈቀፈኩት። እዚች ጋር እናንተ መፍጫ ካላችሁ በመፍጫ መጠቀም ትችላላችሁ። ድምፄ ለድምፄ በጣም ይቅርታ እንግዲህ ድምፄ እንደዚህ የሆነ የሚቀጥል ነው የሚመስለኝ። ለማንኛውም የምር ጠፍቶብኛል ዩቲዩብ ራሱ በቃ ቪዲዮ ፖስት አደረጋለሁ ወይም ደግሞ ቀርጻለሁ ብዬ እንትን ስል በጣም ነው በቃ ያታገለኝ። በሁለተኛ ደረጃ ደግሞ ስልኬ ጠፋብኝ። በስልኬ የማገኛችሁ ልጆች፣ ጓደኞቼ እውነት በቃ ስልኬ ልጅ አበላሸብኝ እና ይኸኛው ሌላ ስልክ ነው። እንደ አጋጣሚ የሆኑ የዩቲዩብ ቻናል ተረፈልኝ። እሱም በዚህኛው ስልክ ሴፍ ስላረኩት ነው እንጂ ያኛው የልጄ ቻናል ጠፍቷል ማለት ነው። እንግዲህ ምንም ማድረግ አይቻልም። አዲስ ቻናል እንከፍታለን፣ ታሳድጉናላችሁ። መጀመሪያም እናንተ ናቸው ያሳደጋችሁ ነው። አሁንም ደግሞ ታሳድጉናላችሁ። ምን ችግር አለው እና ስልኬም ጠፍቷል። ስልኬ ያው ምንድን ነው ስክሪኑ በቃ ድርግ ምን ያለው፣ በጣም ደግሞ ውድ ነው። ስክሪኑን ልናገኝ አልቻለም እና እኔም ተውኩት ማለት ነው። እሱን ከማሰራት ሌላ መግዛት ነው የሚሻለው። ለማንኛውም ለጊዜ ያው በዚህ እንመጣለን፣ በዚህ ስልክና ዋናው ነገር ዩቲዩብ ቻናል የኛው አለመጥፋቱ ነው። ያኛ ዩቲዩብ ቻናል ቢጠፋ ማለት ነው ለበጎ ነው። አንዳንዴ ነገሮች ሲመጡ ለበጎ ናቸው ብሎ መቀበል ነው ማለት ነው። ከዛ ያው ካሮቱ በዚህ መንገድ ከፈቀፈቅኩ በኋላ፣ የቪዲዮ ግን የምር እስከ መጨረሻ ያዩትና ይጠቅማችኋል፣ እናንተን ትጠቀሙበታላችሁ። ያው አብዛኛው ጊዜ እኔ ምሰራ ሳሙና ምንም ነገር ኬሚካል የሌለበት ሳሙና ነው ምሰራው። እሱ ደግሞ ለማቅለጥ ራሱ ወዲያውኑ ነው የሚቀልጥልኝ፣ ይሄኛው ግን ትንሽ ያታግላል። እና እንደዚህ መስራት ይቻላል። ያው በላይፍ ቦይ እናንተ በምትጠቀሙት ሳሙና መስራት ትችላላችሁ፣ ምንም ችግር የለውም። ትንሽ ሳሙናው ያታግላል። ያው መፈቅፈቅ ነው ማለት ነው። ለማንኛውም አሰራሩን አብረን እናያለን። ከዛ እዚህ ጋር ትንሽዬ ውሃ ጨምሬበታለው። ካሮቱ ብትፈጩ አሪፍ ነው፣ ነገር ግን ልጣጩ የምታዩት ይሆናል። አልጣልኩትም። ልጣጩ ቅባት ሰራበታለው ብዬ እንደውም አሁን ደርቆልኛል። አሁን ዛሬ ሪከርድ የማደርግላችሁ ሳሙናው በተሰራ ስንት ቀን? ስድስት ቀን ይሁን አምስት ቀን እንደዛ እና ያው ምንም በቃ ቪዲዮ መስራት ካቆማችሁ በነገራችን ላይ ዩቲዩብ የምትሰሩ ልጆች በቃ ስሩ ስሩ ማይላችሁ ምንም ነገር ሁሉ ነገር ነው የሚያስጠላችሁና እኔም በዛ መንገድ ነው ያለፍኩት ለማንኛውም ዛሬ እስቲ ለምን መጨረሻውን ቀርጭ ፖስተር አደርግላችሁ ብዬ ነው በዛኛውም በዛም ደግሞ ናፍቃችሁኛል ምርጥ ምርጥ ኮመንታችሁ በጣም ነው የናፈቀኝ የምር እንደነገርኳችሁ ስልኬም ስለተበላሸ ያው ከማንም ሰው ጋር አልገናኝም ብቻ ለበጎ ነው። ከዛ በኋላ እዚች ጋር በነጠላ ነው ያጠለልኩት፣ እና ብትፈጩት ደግሞ የበለጠ ጥቅሙ ይወጣላችኋልና፣ የካሮቱን ካሮት በባህሪው የራሱ የቻለው ውሃ አለው። ስትፈጩት፣ ብፈጨው በዚህ ሙሉ ሊሆን ይችላል የሚወጣልኝ ማለት ነው። ግን ደግሞ እንደዚህ ነው ያደረግኩት። ይኛው ራሱ በቂ ነው። ለምን የሩዝ ዱቄት ስለምጨምርበትና ሩዝ ስንትን ውሃ ስለምጨምርበት ማለት ነው። ላይፍ ቦይ ይህንን ይመስላል። ይህኛው መቶ ሰባ አምስት ግራም ነው። በዚህ አጋጣሚ ያኛውን የምሰራበት ሳሙና ሰባ አምስት ግራም ነው። እንደ ሳሙናቸው ግራማቸው የተለያየ ነው ማለት ነው። ይሄ ሳሙና ተለቅ ይላል እና መቶ ሰባ አምስት ግራም ስንት ሳሙና ይሆነዋል ብላችሁ ታስባላችሁ። ያው በትልቁ ሲሰራ ማለት ነው። እኔ በትናንሹ አደለም የሚሰራውት፣ በትልቁ ነው። መግቢያ ላይ እንዳያችሁት? እንዳያችሁትና ከዛ በኋላ በዚህ መንገድ ፈቀፈኩት። እንደዚህ ካልፈቀፈቃችሁት ይህ ሳሙና አይቀልጥላችሁም። እንደዚህ ማለት አይሟሟላችሁም። በጣም ነው የሚያታግለው ማለት ነው። በጣም ነው ያታገለኝ እና ለመጀመሪያ ከሶስት ወር በኋላ ቪዲዮ ስሰራ በቃ እንትን አለኝ ማለት የሆነ በቃ ሰዓት ሲወስድባችሁ ምናምን ያታግላችኋልና ለማንኛውም እንደዚህ ነበር የፈቀፈኩት። ከፈቀፈኩ በኋላ ውሃ ጨመርኩበት። ውሃ መጨመር ትችላላችሁ፣ ብቻውንም ደግሞ እስቲም ላይ ማቅለጥ ትችላላችሁ። ግን ውሃ ብትጨምሩበት ይመረጣል፣ ወዲያውኑ እንዲቀልጥላችሁ ወይም እንዲማማ ማለት ነው። ጊዜያችሁንና ሰዓታችሁን እንዳይፈጅባችሁ ውሃ ጨምራችሁ። እንደውም ውሃ ብዙ ጨምሬበታለሁ። ይሄ ነው እንጂ መጨረሻ አካባቢ ብዙ ውሃ ጨምሬበታለሁ። ከዛ በኋላ ውሃ ጨምሬ እሳት ላይ አደረኩት። እሳት ላይ ካደረኩት በኋላ እንደዚህ እስከሚቀልጥልኝ ድረስ እንትን ብየዋለውኝ ሳሙናው። ከዛ እዚህ ጋር ሳሙናው እስከሚቀልጥ ድረስ እኔ እንደነገርኳችሁ የሩዝ ዱቄት ነው የጨመርኩት፣ ሶስት ማንኪ የሆን አራት ማንኪ አላቅም አልቆጠርኩትም እና ትዝ አላለኝም። ሆንም ኤዲስ ሳረግም ያው ድምፅ ሳስገባም እንደዛ ከዛ በኋላ በዚህ መንገድ እንትን ብየዋለው ሩዝ ለፊታችሁ ጥራት ለሰውነታችሁ ጥራት በጣም አሪፍ ነው የሩዝ ዱቄትና እንዲሁም ደግሞ ካሮትም በዚህ በዛ መልኩ ብትጠቀሙት በጣም አሪፍ ነው። ብዙ የተለያዩ ፊታችን የሚወጡብን ነገሮች ያጠፋልናልና፣ ሳሙና ደግሞ ያው እቤት ውስጥ የምትገዙት ሳሙና ቢሆንም እንኳን ንጹሕ ሳሙና እንደዚህ ሰርታችሁ መጠቀም ትችላላችሁ። ከዚህ በኋላ ግን ውሃ ጨምሬበታለሁ እኔ የቀረጽኩት አይመስለኝም ትንሽዬ ውሃ ጨምሬበታለውኝ እና በርከት አድርጋችሁ እንደዚህ አንዱ ሳሙና ምክንያቱም አንድ መቶ መቶ ሰባ አምስት ግራም ማለት ብዙ ነው እና እና ብዙ ሳሙና ነው የሚወጣላችሁ ማለት ነው። እና የሰራው ደግሞ ያው በትላልቁ ነው። እዚች ጋር እንደምታዩት ሳሙና መስሪያ፣ ይሄኛው የገላ ሳሙና የሚሰራበት ትላልቅ የሳሙና መስሪያ ነው። በጣም ብዙ ነው የሚይዘው እና በዚህ መንገድ ሞላኋቸው። ግን ምንድነው ከተሰራ በኋላ እኔ ውጭ ነው ያስቀመጥኩት፣ ቤት እንዳታስቀምጡት። እና እቤት አልኩኝ እንትን እንትን ላይ ፍሪጅ ውስጥ እንዳታስቀምጡት። ውጭ ስላችሁ ውጭ፣ ከቤት ውጭ ሳይሆን ቤት ውስጥ ማለት ነው። ወይ ኪችን ወይም ደግሞ ሳሎን የሆነ ቦታ፣ ልጆች የማይደርሱበት ቦታ። እኔ ልጄ ደረሰበት እና በሁለተኛ እስከ ሁለተኛ ቀን እንትን አላልኩትም ነበር፣ ሳሙናው አላወጣሁትም ነበር። እንደነገርኳችሁ ሳሙና ምንትን ቪዲዮ መቅረጽ ካቆምኩ በኋላ በቃ ቀረጭ ቀረጭ አይለኝም፣ ስለዚህ እራስቸዋለሁ ጭራሽ። ከዛ መጨረሻ ላይ ልጄ አውጥቶ እየተጫወተበት ነበር ያገኘሁት። ደግነት ሳሙናው ምንም አልሆነም። ያው የምታየ እንዳያችሁት ነው መጀመሪያ ላይም አሁን የምታዩት ይሆናል። እና የምር ግን በቃ እንትን ብሎታል ወርውሮታልና ግን ሳሙናው ደረቀ ራሱ ይደርቃልና እና በጣም ነው የወደድኩት ይሄኛው ሳሙና። ለመጀመሪያ ጊዜ ነበር እኔ በላይፍ ቦይ ስሰራ እና በጣም ነው ግን የወደድኩት የምር ወድጄዋለሁኝ። እዚህ ጋር እንዳያችሁት ይሄኛው አደረቅኩት። አድርቄ ቅባት ሰራበታለሁ ብያቸዋለሁ። ልጣጭው እና አትጣሉት ይሁላችሁ ሳሙናው የውል ተኮርክሞ ተኮርክሞ ማለት ነው። ምክንያቱም ልጅ አውልቆ ጥሎታል ማለት ነው። እና የምር ግን ደግነቱ ምንም አልሆነም ሳሙናው። ያው ዞሮ ዞሮ ለምን አልቀርጽላችሁም ብዬ ልተዋስቤ ነበር። ከዛ ደግሞ በቃ አንደኛ ቀርጩ አለው መጨረሻ፣ ስለዚህ ምን ችግር አለ ብዬ ያው እዚህ ጋር አቀረጽኩላችሁ ማለት ነው። ሳሙናው በጣም ነው የወደድኩት። መጨረሻ ላይ ራሱ አረፋው በጣም ብዙ አረፋ አለበት እና የምር በጣም ነው የተመቸኝ። እና ላይፍ ቦይ እንደዚህ ይወጣል ብዬ አላሰብኩ ነበር ለምን እኔ የምጠቀመው ሌላ ሳሙና ስለነበር ማለት ነው። እና ከእንግዲህ በኋላ ግን በላይፍ ቦ የምሰራ ይሆናል ሳሙና በተለያዩ ነገሮች አረፋው ራሱ እንዳያችሁት ትዝች ጋር የምር በጣም ነው እየወደድኩት። የቪዲዮ ብዙ ራሱ አላፈጣጠንኩትም። ለማንኛውም ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋቸው አበረታቶች፣ ዩቲዩብ ሞኔታይዜሽን እንዳይነሳ ስሪበት እያለኝ ነበር እና ማስጠንቀቂያ ሰጥቶኛል። ሞኔታይዜሽን እንዳያነሳብኝ ሼርም አድርጉልኝ። እንዲሁም ደግሞ ንብረት ሁሌም ነው ሼር እያደረገችልኝ፣ አንድ ቀን ሼር ሳታረግልኝ አድራ አታውቅም እና በጣም አመሰግናለሁ በዚህ አጋጣሚ። የምር እውነት ሰው ለራሱ እንትን ብሎ ለሌላ ሰው ሲያስብ በጣም ነው ደስ የሚለው በዚህ አጋጣሚ ሁላችሁን ከጎኔ ላላችሁ አመሰግናለሁ።